ሰላም እና ጤና ለእናንተ ይሁን የተከበራችሁ የፉትቦል ታይም ቤተሰቦች፣ እንዴት ናቸው? የዕለተ ቅዳሜ አዳዲስና ትኩስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱንና ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በአውሮፓ ትልልቆቹ ሊጎች በተወዳጁ የእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በፈረንሳይ ሊጓን እንደዚሁም በጣሊያን ሲሪያ የሚደረጉ ጨዋታዎች አሉ። እነዚህም የጨዋታ ጥቆማዎች ሌሎችም አዳዲስ ትኩስ ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ከክርስቲያን ፓላስ ጋር በሚያደርገው ጨዋታ ይመለሳል። የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲዎች በኢትያድ ስቴዲየም ክርስቲያን ፓላስትን ያስተናግዳሉ። ማንቸስተር ሲቲዎች በቀጠ ውድድር አመት በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያደርጉት ፍልሚያ ነው። ቸልሲ ሲቲዎች በዚህ ሰዓት ላይ 31 የሊግ ጨዋታዎችን ተጫውተው 52 ነጥቦችን ሰብስበዋል። እንደዚሁ ክርስቲያል ፓላስ 31 የሊግ ጨዋታዎችን 30 የሊግ ጨዋታዎችን ተጫውተው 43 ነጥብ በመሰብሰብ 11ኛ ደረጃ ላይ ይገኛሉ። ክርስቲያል ፓላስ ዘንድሮ ጥሩ ውድድር ዘመን እያሳለፈ ይገኛል ቀሪ አንድ ጨዋታ አለው በእርግጥ ፓላስ ሰላሳ ጨዋታዎችን ነው የተጫወተው ምናልባትም ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ይጠበቃል ይህ ጨዋታ በምሳ ሰዓት እንግዲህ ጨዋታ ይደረጋል በኢትዮጵያ ሰዓት አቆጣጠር ስምንት ሰዓት ከሰላሳ ላይ ሲል ሌላው ጨዋታ ብራይተን ሆቭ አልቢዮን ከሌስተር ሲቲ ጋር የሚያደርገው ጨዋታ ይጠበቃል በ 31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብራይተኖች በአሜክስ ስታዲየም ሌስተር ሲቲን የሚያስተናግዱበት ጨዋታ ይጠበቃል። ኖቲንግሃም ፎረስት በሲቲ ግራውንድ የዴቪድ ቤውሱን ቡድን ኤቨርተንን የሚያስተናግድበት ጨዋታ ይደረጋል። ይህ ጨዋታ ምሽት 11 ሰዓት ላይ ሲል ይደረጋል። እንደዚሁ ሳውዝሃምብተን ከአስቶን ቪላ ጋራ በሴንት ሜሪ የሚደረግ ጨዋታ ነው። ቪላዎች እንግዲህ በ ሆነ ኤምሬት ስር እየተመሩ ዘንድሮ ጥሩ እንቅስቃሴ እያደረጉ ይገኛሉ። በየሰዓት ላይ በደረጃ ሰንጠረዡ ላይ ሰባተኛ ደረጃ ላይ ተቀምጠዋል 31 የሊግ ግቦችን አስቆጥረው 51 ነጥብ በመሰብሰብ ታዲያ ወደ ሴንት ሜሪ እንግዲህ ከወረደው ወደ ሻምፒዮንሽፕ ከወረደው ሳውዛምፕተን ጋራ የሚያደርጉት ጨዋታ ይጠበቃል። ሌላው ተጠባቂው ጨዋታ ምሽት አንድ ሰዓት ከ30 ላይ ሲል አርሰናል በኤምሬት ብሬንትፎርድን ያስተናግዳል። በሳምንቱ አጋማሽ ሪያል ማድሪድን ሶስት ለባዶ በሆነ ውጤት ያሸነፈው የሚካኤል አርተታ ቡድን አርሰናል እንግዲህ የቶማስ ፍራንክን ብሬንትፎርድን በኤምሬት የሚያስተናግድበት ጨዋታ ይጠበቃል። በፈረንሳይ ሊጓን ሞናኮ ከኦሎምፒክ ማርሴ ጋ የሚያደርጉት ጨዋታ ይጠበቃል። በፈረንሳይ ሊጓን እንግዲህ ፓሪሰን ጀርሜ የፈረንሳይ ሊጓን ዋንጫ እንዳሳካ ይታወቃል። እና ኦሎምፒክ ማርሴና እንግዲህ ሞናኮ ምናልባትም በቀጣይ ውድድር ዓመት ወደ አውሮፓ ውድድር ለመመለስ የሚያደርጉት ጨዋታ ነው። እንግዲህ በፈረንሳይ ሊጓን የ29ኛ ሳምንት የፈረንሳይ ሊጓን ጨዋታ ይደረጋል። ማርሴይ በዚህ ሰዓት ላይ እንግዲህ 28 የሊግ ጨዋታዎችን ተጫውቶ 52 ነጥቦችን ሰብስቧል። እንደዚሁም ሞናኮ 28 ጨዋታዎችን ተጫውቶ ሐምሳ ነጥቦችን ሰብስቧል። ሌሎች የሚደረጉ ጨዋታዎች አሉ። ቱሉዝ ከሊል ጋር የሚያደርጉት ጨዋታ ይደረጋል። ይህ ጨዋታ ምሽት ሁለት ሰዓት ላይ ሲል ሲደረጋል። እንደዚሁም ስትራስበርግ ከኒስ ጋር የሚያደርጉትም ጨዋታ የሚደረግ ይሆናል። በጀርመን ቡንደስሊጋ የሚደረጉ ሌሎችም ጨዋታዎች አሉ። ሞንቼ ግላርግባ ከፍራይበርግ ጋር የሚያደርገው ጨዋታ ይጠበቃል። በጀርመን ቡንደስ ሊጋ 29ኛ ሳምንት ላይ ደርሷል። ሞንቸንግላድባህ ከፍራይበርግ እንደዚሁ ባየር ሊቨርኩሰን በሜዳው በአላ አሬና እንደዚሁ ከዩኒየን በርሊን ጋ የሚያደርገው ጨዋታ ይደረጋል። እንደዚሁ ቦቼም ከኦገስበርግ ጋር የሚያደርገው ጨዋታ ይጠበቃል። እንደዚሁ ሆፍንያም ከሜዝ ጋራ የሚያደርጉት ጨዋታ ይጠበቃል። እንደዚሁ ባየር ሙኒክ እንደዚሁ ከቦርሻ ዶርትመንድ ጋራ በአሊያንዝ አሬና የሚደረገው የጀርመን ትልቁ ጨዋታ ይደረጋል። ጨዋታው ምሽት አንድ ሰዓት ከሰላሳ ላይ ሲል ይደረጋል። የጣሊያን ሴሪያም ይደረጋል። በዚህ ሳምንት መጨረሻ ላይ ሰላሳ ሁለተኛ ሳምንት ላይ ደርሷል። የጣሊያን ሴሪያ ቬኒዚያ ከሙንዛ ጋራ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ አስር ሰዓት ላይ ሲል የሚደረግ ጨዋታ ነው። ኢንተር ከካግላሪ ጋር እንደዚሁ የሚያደርጉት ጨዋታ ይጠበቃል። ኢንተር ሚላኖች የስኩዴቶ ዋንጫውን ለማንሳት የሚያደርጉት ፍልሚያ ነው። እንደዚሁ ጁቬንቱስ ጁቬንቱሶች ከሊቼ ጋር የሚያደርጉት ተጠባቂ ጨዋታ ይደረጋል። በፈረንሳይ ሊጓንም አራት የሚደርሱ ጨዋታዎች ይደረጋሉ። ሪያል ሶሲዳድ ከማዮርካ ጋር የሚያደርጉት ጨዋታ ይጠበቃል። እዚሁ ጌታፌ ከላስ ፓልማስ፣ እንደዚሁ ሴልታቪጎ ከኤስፓኞል፣ እንደዚሁ ሌጋኝሽ ከባርሴሎና ጋር የሚያደርጉት ተጠባቂ ጨዋታ ነው። ሌጋኝሽ ከባርሴሎና ጋራ ምሽት አራት ሰዓት ላይ ሲል የሚደረግ ጨዋታ ነው። የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላ እስከ 2027 ድረስ የሚያቆየውን አዲስ ኮንትራት እንደፈረመ ታውቋል። ሞሳላህ ወደ ሊቨርፑል ቤት በ2017 እንግዲህ ከፈረመ ጀምሮ በሁሉም ውድድር መድረክ ለሊቨርፑል 349 ጨዋታዎችን መጫወት ችሏል። እንደዚሁ 243 ጎሎችን ማስቆጠር ችሏል። በዚሁ ላይ ደግሞ 109 አሲስቶችን ማድረግ ችሏል። መሐመድ ሳላህ እንግዲህ 300 ዘጠና አራት ጨዋታዎችን ሲያደርግ ከእነዚህ ጨዋታዎች ውስጥ ሶስት መቶ ስልሳ ጨዋታዎች ውስጥ በመጀመሪያ አስተላለፍ ውስጥ ጀምሯል ማለት ነው። ሞሳላ ሳላ እንግዲህ በፕሪሚየር ሊጉ አንድ መቶ ሰማንያ ሁለት ጎሎችን ማስቆጠር ችሏል ለሊቨርፑል። እንደዚሁ በቻምፒዮንስ ሊግ አንድ መቶ አርባ አምስት ጎሎችን ማስቆጠር ችሏል። እንደዚሁ በኢሮፓ ሊግ አምስት ጎሎችን ማስቆጠር ሲችል እንደዚሁ በ ኤፍኤ ካፕም እንደዚሁ ስድስት ጎሎችን ማስቆጠር ችሏል። በአውሮፓ ቻምፒዮንስ ሊግ አርባምስት ጎሎችን ማስቆጠር ችሏል። በኤፍኤል ካፕ እንደዚሁ አራት ጎሎችን በኮሚኒቲ ሽልድ ጨዋታም እንደዚሁ አንድ ጎል ማስቆጠር ችሏል። ሳላ በሊቨርፑል ቤት ሶስተኛው ከፍተኛ ጎል አስቆጣሪ ተጫዋች ሆናል። ሮጅ ሃንትስ እንግዲህ በሊቨርፑል ቤት 346 ጎሎችን ማስቆጠር ችሏል። ኢያን ራሽ እንደዚሁ በሊቨርፑል ቤት 285 ጎሎችን ማስቆጠር ችሏል። ማመር ሳላህ ታዲያ ሁለት መቶ አርባ ሶስት ጎሎችን በማስቆጠር በሊቨርፑል ሶስተኛው ከፍተኛ ጎል አስቆጣሪ ሆኗል። ሳላህ ወደ ሊቨርፑል ከመጣ ጀምሮ በየሲዝኑ 44 ጨዋታዎችን መጫወት ችሏል። ሊቨርፑል ለሊቨርፑል ሞሳላህና በጣም ድንቅ ውድድር ዘመናትን አሳልፏል ላለፉት ዓመታት። ሳላ እንግዲህ በ2017 ከፈረመ ጀምሮ እንደሱ ይህን ሁሉ ቁጥር ያሳካ ተጫዋች የለም። በቁጥራዊ መረጃ ሲገለጽ ሞሐመድ ሳላ እንግዲህ በሊቨርፑል ቤት 182 ጎሎችን እንደ ሞሳላ በፕሪሚየር ሊጉ 182 ጎሎችን ያስቆጠረ ተጫዋች የለም። እንደዚሁ 267 የጎል ተሳትፎችን ያደረገ ተጫዋች የለም እንደ ሞሳላ በክፍት ጨዋታ 481 የጎል እድሎችን የፈጠረ አንድም ተጫዋች የለም። እንደዚሁ አንድ ሺህ ሀያ አምስት የጎል ሙከራዎችን ያደረገ አንድም የሊግ ተጫዋች የለም። እንደዚሁም በተቃራኒ የግብ ክልል ውስጥ ወይም በተቃራኒ የግብ ቦክስ ውስጥ 2489 ንክኪዎችን እያደረገ አንድም ተጫዋች የለም ከሞሳላ ውጪ። ይህ ድንቅ የሞሳላ ቁጥር ነው። ሳላ በዘንድሮ ውድድር ዓመት በፕሪምየር ሊጉ እንደዚሁ ሀያ ሰባት ጎሎችና አስራ ሰባት አሲስቶችን ማድረግ ችሏል። እንደዚሁ በየዘጠና ደቂቃው በአማካኝ በአማካኝ አንድ ነጥብ አራት አራት የጎል ተሳትፎችን አድርጓል። ሳላ በዚህ ሰዓት የምንጊዜውም የሊጉ ሳላ ከምንጊዜውም በፕሪምየር ሊጉ ከፍተኛ ጎል አስቆጣሪዎች መካከል እንግዲህ አምስተኛ ደረጃ ላይ ተቀምጠዋል። አንደኛ ደረጃ ላይ የተቀመጠው አሊያን ሽለር ነው። በ441 ጨዋታዎች 324 የጎልና አሲስቶችን ማድረግ ችሏል። እንደዚሁ ዋይንሮኒ በ491 ጨዋታዎች 311 ጎልና አሲስት ማድረግ ችሏል። እንደዚሁ ላምፓርድ ነው በቼልሲ ቤት እንደዚሁ 609 ጨዋታዎችን አድርጎ 279 ጎልና አሲስቶችን ማድረግ የቻለው። ከዛም ውጭ ሪያን ጌክስ ነው ስድስት መቶ ሰላሳ ሶስት ጨዋታዎችን ተጫውቶ ሁ 271 ጎልና አሲስቶችን ማድረግ የቻለው። እንደዚሁም ሞሳላ ነው በ294 ጨዋታ 270 የጎልና አሲስት ተሳትፎ ላይ ማድረግ የቻለው መሐመድ ሳላህ ታዲያ በ ተጫዋትነት ታሪኩ በእግራ እግሩ 199 ጎሎችን ሲያስቆጠር እንደዚሁ በቀኝ እግሩ ሰላሳ አምስት ጎሎችን ሲያስቆጠር እንደዚሁም በጭንቅላቱ ወይም በቴስታ በምንለው ዘጠኝ ጎሎችን ማስቆጠር ችሏል። ሳላ በፕሪሚየር ሊጉ እንግዲህ ሌሎችን በከት ያሉ ቁጥራዊ አሉት። ሳላ እንግዲህ በአንፊልድ ሮድ እንደዚሁ አንድ መቶ ሰላሳ ሁለት ጎሎችን ሲያስቆጥር እንደዚሁ ሌሎችን መቶ ስምንት ጎሎችን ደግሞ ከሜዳ ውጭ ማስቆጠር ችሏል። የባርሴሎናው አሰልጣኝ ሃንሲ ፊሊክ ወደ ባርሴሎና ከመጡ በኋላ 48 ጨዋታዎችን መርተው ሰላሳ ስድስት ጨዋታዎችን አሸንፈዋል። እንደዚሁ ስድስት አቻ አቻ ውጤትን ሲያገኙ እንደዚሁ ስድስት ሽንፈት አጋጥሟቸዋል። ታዲያ ባርሴሎና አንድ መቶ አርባ አምስት ጎሎችን ማስቆጠር ሲችል እንደዚሁ አንድ ዋንጫዎችን ማሳካት ችሏል። ባርሴሎናዎች የባየር ሊቨርኩሰኑን ተከላካይ ጆናታን ታሃን ለማስፈረም እንደሚፈልጉ ሲገለጽ ነበር። አሁን ግን ከዚህ ተጫዋች ላይ አይናቸውን እንዳነሱ እየተገለጸ ይገኛል። ዩናይትዶች የወልቭዙን ተጫዋች ለማስፈረም እየሰሩ እንደሚገኙ እየተገለጸ ይገኛል። ማቲዎስ ኪኛ በዘንድሮ ውድድር ዓመት በወልቭስፔት 13 ጎሎችንና አራት ሴቶችን ማድረግ ችሏል። ታዲያ ማንቸስተር ዩናይትዶች ይህንን ተጫዋችም አሁን ቢሆን ለማስፈረም እየሰሩ እንደሚገኙ እየተገለጸ ይገኛል። ኒኮ ዊሊያምስ አሁንም በአርሰናል የሚፈለግ ተጫዋች ነው። ታዲያ ትናንትና ከትናንት በስተያ በተደረገው በኤሮፓ ሊግ ተጫዋታ ላይ እንደዚሁ ከአትሌቲክ ብልባሆ ጋር ድንቅ ጊዜያትን ድንቅ ብሽትን ማሳለፍ ችሏል። አራት የተሳኩ ድሪብሎችን ማድረግ ችሏል። በዚህ ጨዋታ ላይ ወይም በሳምንቱ አጋማሽ በተደረገው የኤሮፓ ሊግ ጨዋታ ላይ የሱን ያከል የተሳካ ድሪብል ያደረገ ተጫዋች የለም። አራት የተሳኩ ድሪብሎችን ማድረግ ችሏል። የማንቸስተር ዩናይትድ የፊት መስመር ተጫዋች አሊሃንድሮ ጋር ናቸው አሁንም ቢሆን ከናፖሊ ጋር ስሙ እየተያዘ ይገኛል። ናፖሊዎች አሁንም ቢሆን ከዩናይትድ ጋር እንደ አዲስ ንግግር እያደረጉ እንደሚገኙ እየተገለጸ ይገኛል። ዩናይትዶች ለዚህ ተጫዋች እስከ ሰባ ሚሊዮን ፓውንድ ድረስ ይፈልጋሉ ቢባልም አሁን ግን ዩናይትዶች ለዚህ ተጫዋች እስከ ሀምሳ ሚሊዮን ፓውንድ የመሸጫ ዋጋውን ዝቅ እንዳደረጉት እየተገለጸ ይገኛል። ጁቬንትሶች እንግዲህ ማርሜዳ ተጫዋቻቸውን አማካይ ቦታ ላይ የሚጫወተውን ዳግላስ ሉዊዝን ለመሸጥ እንደሚፈልጉ እየተገለጸ ይገኛል። እስከ 34 ሚሊዮን ፓውንድ ድረስ የሚከፍል ክለብት አለ። ይህንን ተጫዋች ለመሸጥ ዝግጁ እንደሆኑ እየተገለጸ ይገኛል። የአርሰናል ፊት መስመር ተጫዋች ከሃቨርት የዚህ የውድድር ዘመን ሳይጠናቀቅ እንግዲህ ወደ ጨዋታ እንደሚመለስ እየተገለጸ ይገኛል። ሚኬል አርቴታም እንግዲህ ከጨዋታ ዕለት በፊት በሰጠው ጋዜጣዊ መግለጫ ከሀቨርት ጥሩ እንግዲህ ማገገም ላይ እንደሚገኝ ገልጾ እንደዚሁ በዚህ ውድድር መጠናቀቂያ ላይ ወይም የውድድር ዘመኑ ሙሉ ለሙሉ ሳይጠናቀቅ ለጨዋታ እንደሚደርስ ገልጿል። ዛሬ እንደዚሁ ስለ ቡካዮ ሳካና ዴክላን ራይስ የተጠየቀው ሚኬል አርቴታ ሳካና ራይስ አሁን ጥሩ እንቅስቃሴ ላይ ነው የሚገኙት ምንም ችግር የለ ምንም አይነትም ጉዳት እንደሌለባቸው ለጨዋታም ዝግጁ እንደሆኑ ሐሳቡን ሰጥቷል። የተከበራቸው የፉትቦል ታይም ቤተሰቦች ለዛሬ ያዝንላቸው ስፖርታዊ መረጃ ይህን ይመስላል። በሌሎች ስፖርታዊ ዜናዎች እስክንገናኝ በያላችሁበት ሰላም ሁሉ ለእናንተ ይሁን።